አፋር በጎረቤት ህዝቦች፣ አፋር በባህላዊ መንገድ አዳል፣ አዳሊ፣ ኦዳአሊ፣ ጠልጠል እና ዳንካሊ ተብሎ ይጠራል። እነርሱም ደግሞ ራሳቸውን አፋር ብለው ይጠራሉ። አፋር የሚለው ቃል በአፋር ቋንቋ ትርጉም የለውም። ከሀብታም አይሁዳውያን ቤተሰብ የተወለደው ጣሊያናዊው ተመራማሪ ሬንሞንዶ ፍራንቼቲ አፋር የሚለውን ቃል ከኖህ ልጅ ከሴም ልጅ ከዮቅጣን 11ኛ ልጅ ኦፊር ጋር አገናኝቶት ነበር። ነገር ግን አፋሮች ራሳቸውን ከኖህ ልጅ ከካም ልጅ ከኩሽ ትውልድ ጋር ነው የሚያዛምዱት። ከኩሽ ልጆችም ወደዚህ ምድር በመግባት የመጀመሪያዎቹ እንደሆኑ ነው የሚያስቡት። ስለዚህ ከኦፊር ጋር አይገናኙም ማለት ነው። የአፋር ህዝብ ከአርጎባ፣ ከአማራ፣ ከትግራይ፣ ከሳሆ፣ ከኢሳ፣ ከኦሮሞ፣ ከሐረር እና ከሶማሌ ህዝብ ጋር ይዋሰናል። የአፋር ትሪያንግል መጀመሪያ ኩሽቲኮች እንደመጡ የሰፈሩበት ቦታ እንደሆነ ይገመታል። የሌሎች የኩሽ ህዝብ ታሪክ ላይም እናገኛለን። ለምሳሌ የሲዳማ ታሪክ ላይ የሲዳማ ህዝብ አፋር ስምጥ ሸለቆ ሰፍሮ ነበር። የአፋርን መልክዓ ምድር እንመልከት። የአፋር ትሪያንግል በስነ ምድር ቋንቋ ምድር የሰጠመችበት ቦታ ነው። ይህ የአፍሪካ ቀንድ ቦታ የምስራቅ አፍሪካ ስምጥ ሸለቆ፣ የቀይ ባህር፣ የኢደን ባህረሰላጤ መጋጠሚያ ነው። የአፋር ጂኦግራፊ ባልተለመዱ ክስተቶች የተሞላ ነው። ለምሳሌ ከባህር ጠለል በታች ያለው ደለላማው የጨው ሜዳ እሳተ ጎሞራዎች፣ ፍሉ ውሃዎች፣ ደናክል ስምጥ ሸለቆ ጨምሮ ከፕላኔታችን ሞቃታማና ዝቅተኛ ቦታዎች አንዱ ነው። ከዓለማችን ዝቅተኛ ቦታ በምዕራብ ፓስፊክ ውቅያኖስ ማሪያና ትሬንች ያለው ቻሌንጀር ዲፕ ነው። ይህ የውቅያኖስ ቦታ ሲሆን በመሬት ላይ ያለ ዝቅተኛ ቦታ ግን በመካከለኛው ምስራቅ ያለው ሙት ባህር ወይም ዴድሲ የተባለው የባህር ዳርቻ ነው። የአፋሩ ደናክል በምድራችን ሰው የሚኖርበት ቦታ ሆኖ ከሙት ባህር ዳርቻ ቀጥሎ ዝቅተኛ ቦታ ነው። ሌሎች ዝቅተኛ ቦታዎች ሰው አይኖርባቸውም። ከምድራችን ሞቃታማ ቦታ ካሊፎርኒያ ያለው ሙት ሸለቆ ነው። ከፍተኛ የሙቀት መጠኑ 56.7 ዲግሪ ሴልሺየስ ነው። ሙት ሸለቆ የተባለበት ምክንያት ነፍስ ያለው ነገር ስለማይኖርበት ነው። ሰው የሚኖርበት ቦታ ሆኖ ግን ሞቃታማው አፋር ነው። ከአፍሪቃ ዝቅተኛ ቦታ ይህ የአፋር ምድር ነው። የአፋሮች መኖሪያ የሆነው ጅቡቲ ያለው አሳል ሀይቅ ከባህር ጠለል በታች 155 ሜትር ይጠልቃል። ይህ አካባቢ የአክቲቭ ቮልካኖ የላቫ ሀይቆች እና የእሳተ ጎሞራ ክስተቶች መገኛ ነው። አመታዊ የሙቀት መጠን በአብሬጅ ሲወሰድ ዳሎል ሪከርድ በሆነ መልኩ ከምድራችን ሞቃታማና ደረቃማ ቦታ ነው። የአዋሽ ወንዝ በሸለቆው የሚፈስ ሲሆን የተለያዩ ሐይቆችን ይፈጥራል። በዚህም ውሃው ይተናል፣ እናም ለአካባቢው ኢንዱስትሪ ቁልፍ የሆነውን ጨው ያወጣሉ። ኤርታሌ ኩሬ ኤርታሌ ኩሬ ከአለማችን ከውሃ አካላት ሁሉ ጨዋማ በመሆን የመጀመሪያው ነው። በአፋር ክልል ውስጥ 12 ሐይቆች አሉ። በዚህም በሀይቅ ቁጥር ብዛት በኢትዮጵያ የመጀመሪያው ክልል ነው። ንጹህ ውሃ የያዙ ሀይቆችን ካየን ደግሞ የአማራ ክልል ነው የመጀመሪያው። ሌላው የአፋር አካባቢን አስደናቂ የሚያደርግ ነገር ከኤርታሌ የማይቋረጥ እሳተ ጉሞራ ነው። አንዳንዶች ሲኦል ምን ይመስላል የሚለውን ማሳያ ነው ይላሉ። በምድራችን ካሉ ጥቂት አክቲቭ ቮልካኖች አንዱ ነው። ደናክል አካባቢ ብዙ ማዕድናት አንድ ላይ ተሰባጥረው የራሳቸውን ክልልና መስመር አስምረው የሚገርም ቀለም ቀልመው አንድ ጎበዝ ሰዓሊ የቀለመውን ምስጢራዊ ስዕል ፈጥረዋል። እነዚህ ነገሮች አንድ ላይ ሆነው አፋርን ለጎብኚዎች ሳቢ አድርገዋታል። የሰው ልጅ መገኛ ያስባላት የሉሲ አጽምም የሚገኘው ወይም የተገኘው እዚህ አፋር ነው። ይህንን የሳይንስ ሀሳብ ግን ብዙዎች አይቀበሉትም። ምክንያቱም ሁሉም ሃይማኖት ያላቸው ሰዎች የሰው ልጅ በእግዚአብሔር የተፈጠረ እንጂ በዝግመተ ለውጥ የመጣ እንዳልሆነ ያምናሉ። ሉሲ ደግሞ ቺምፓንዚ የሚባለው የዝንጀሮ ዝርያ ናት። አብዛኛው የሚያምነው ደግሞ አዳምና ሔዋን እንደተፈጠሩ ነው። ይህንን ሀሳብ ከወሰድን ደግሞ አዳምና ሔዋን መጀመሪያ የኖሩበት ቦታ የአሁኑ ደቡባዊ ኢራቅ እንደሆነ ይገመታል። ጨው፣ ፍሉ ውሃዎች፣ የወንዶችና የሴቶች አለባበስ፣ የወንዶችና የሴቶች የጸጉር አሰራር፣ ወንዶች ወገባቸው ላይ የሚያደርጉት ጉራዴ፣ ባህላዊ የቤት አሰራራቸው የአፋር መገለጫዎች ናቸው። የአፋር ሕዝብ የሚኖርበት ቦታ በአለማችን ተፈላጊና ስትራቴጂካል ቦታ ነው። እዚህ አካባቢ የነበሩ የድሮ መንግስታትና ስልጣኔዎች ሀብታም የመሆናቸውና የሀያልነታቸው ሚስጥር ይህን ቦታ በመቆጣጠራቸው ነው። የኤርትራ 7% ኢኮኖሚ የተመሰረተው በዳንካሊያ ሸለቆ ነው። ይህ የአፋሩ ሸለቆ የተለያዩ ማዕድናትን የከበሩ ድንጋዮችን፣ ፖታሽ፣ የተፈጥሮ ጋዝ እና ሌሎች የተፈጥሮ ጸጋዎችን የታደለ ነው። የአፋር ታሪክ። አፋር፣ አውሳ፣ ቢዱ፣ ጎባድ፣ ታጁራ እና ረሃይቶ። ከጥንት ጀምሮ የአፋር ህዝብ በዋናነት በአፍሪካ ቀንድ ውስጥ የአፋር ትሪያንግል ተብሎ በሚጠራው ክልል ውስጥ ይኖሩ ነበር። የአፋር ትሪያንግል ኢትዮጵያን፣ ኤርትራን እና ጅቡቲን ያጠቃልላል። በአፍሪካ ቀንድ አፋር የሚኖሩበት መሬት የሰው ልጅ መገኛ በመባል ይታወቃል። የተትረፈረፈ የተፈጥሮ ሀብት አላት። የአፋር ምድር ጂኦፖለቲካዊ ገጽታዎች ስትራቴጂካዊ ጠቀሜታን የበለጠ ያጎላሉ። በሰው ልጅ ታሪክ ውስጥ የአርኪኦሎጂ ጥናት ከተካሄደባቸው ቦታዎች አንዱ የአፋር መሬት ነው። የአፋር ህዝብ በብዛት ሙስሊም ነው። የአፋር ቅድመ አያቶች በኢትዮጵያ ደጋማ ቦታዎች በእርሻ መሬት ሰፍረው በዋናነት ከብት ያረቡ ነበር። በኋላም ወደ አርብቶ አደርነት አኗኗር ቀስ በቀስ ሽግግር ጀመሩ እና አሁን ወደ ያዙት አካባቢ ሄዱ። የአፋር ህዝብ የአዱሊስ፣ የዙላ፣ የኦቦክ እና የታጁራ ወደቦችን ለንግድ ይጠቀም ነበር። በአፋር እና በውስጠኛው የኢትዮጵያ ክፍል መካከል የነበረው የንግድ ግንኙነት በጥንታዊ የክርስትና ዘመን ነበር። ከጥንት ጀምሮ የአፋር መሬት ለኢትዮጵያ ብዙ የጨው አቅርቦቶችን ይሰጥ ነበር። የድንጋይ ጨው አሞሌ ተብሎ የሚጠራው የተለያዩ ዓላማዎች ጥቅም ላይ ይውላል። እንዲሁም ለረጅም ጊዜ እንደ ምንዛሪ አገልግሏል። በታሪክ በአፋር የተወረረው ግዛት በሱልጣኔቶች እና ከፊል ገለልተኛ ክልሎች በሱልጣኖች ይገዛ ነበር። በእያንዳንዱ ሱልጣኔቶች ቡድን ውስጥ ልዩ ባህልና ወግ ያብባል። በተለምዶ እያንዳንዱ ሱልጣኔት በብዙ መንደሮች የተዋቀረ ነበር። በ14ተኛው መቶ ክፍለ ዘመን መጀመሪያ ላይ ግን የክርስቲያን መንግስት ነገስታት አፋርን ከመካከለኛው ዘመን አዳል ሱልጣኔት ጋር አቆራኙ። ሆኖም የአፋር ትሪያንግል የሱልጣኔቶች ኮንፌዴሬሽን ጠብቋል። ከእነዚህም መካከል የአውሳ ሱልጣኔት፣ የቢዱ ሱልጣኔት የታጁራ ሱልጣኔት፣ የራሃይቶ ሱልጣኔት እና የጎልባድ ሱልጣኔት ይገኙበታል። አውሳ ይመራ የነበረው በሱልጣን ማዕረግ በነበራቸው የአፋር መኳንንት ነበር። ሀረርን ለቀው ከወጡ በኋላ አውሳን ገዙ። በ1577 የአዳል መሪ ኢማም ሙሐመድ ጋአስ ከ1573 እስከ 1583 የነበረው ዋና ከተማውን ከሐረር ወደ አፋር ወደ አውሳ አዛወረ። በ1547 የሐረር ኢምሬትስ ገዢዎች ተገንጥለው ፖለቲካቸውን መሰረቱ። ነገር ግን የሐረር ኢሚያሞች በደቡብ አፋር መገኘታቸውን ቀጥለዋል። አውሳ በአፋር ውስጥ ካሉ ሌሎች ሱልጣኔቶች በአንጻራዊነት ትልቅ የክልል ወሰኖች ተቆጣጠረ። አውሳ ከመቶ 100 አመት በኋላ ተዳክሟል። በ1734 ሱልጣን ካዳይፎ ሃንፉሬ አይዳኢስ ከ1733 እስከ 1790 የነበረው የሙዳይቶ ጎሳ የሙዳይቶ ሱልጣኔት አቋቋመ። የሙዳይቶ ጎሳ የአሳን ሱልጣኔት ለ241 አመታት ገዝቷል። ከሱልጣን ካዳፎ አንፉሬ አይዳኢስ እስከ 1944-1974 እስከነበረው ሱልጣን አሊ ሚራህ ሁለተኛ ድረስ የቢዱ ሱልጣኔት በወታደራዊ ኃይል ከአውሳ ጋር ሁለተኛ ደረጃን ይዞ ነበር። የረሃይቶ ሱልጣኔት በክልሉ ውስጥ በጣም ጥንታዊ ነበር፣ ምንም እንኳን በግዛት ወሰኖች ውስጥ በጣም ትንሹ ቢሆንም። የታጁራ ሱልጣኔት ከሁሉም ሱልጣኔቶች አልፏል። የአፋር ህዝብ ራሱን የቻለ ባህላዊ የፖለቲካ ስርዓት ነበረው። እያንዳንዱ የአፋር ሱልጣን የቤተሰብ ሃይማኖት እና የፖለቲካ መሪ ነበር። የንግድ እንቅስቃሴዎችን አጠቃላይ ቁጥጥር ነበራቸው እና በካርቫኖች ላይ ቀረጥ ጣሉ። አፋሮች ያጎረባች የደጋ ተወላጆች የሚያደርጉትን የማይቋረጥ ጣልቃ ገብነት በተከታታይ ተቋቁመዋል። ይህ የሚያሳየው በአፋር ሱልጣኔቶች እና በክርስቲያኑ ሃይላንድ ግዛት መካከል ለኢኮኖሚያዊ ሀብቶች እና ለማህበራዊ ፖለቲካዊ የበላይነት ለረጅም ጊዜ የዘለቀ ፉክክር እንደነበር ነው። በውጫዊ ሁኔታ በባህር ዳርቻ ላይ ያለው ቦታ እንደ ኦታማን ቱርኮች፣ ግብጽ እና ፈረንሳይ ላሉ የውጭ ዜጎች ጥቃት አጋልጦታል። በታሪክ ውስጥ የአፋር ህዝብ የሌሎችን የበላይነት አጥብቆ ሲቃወም ቆይቷል። ይህ ባህል እስከ 21ኛው ክፍለ ዘመን ድረስ ቀጥሏል። የውጭ አገር ሰዎች እንዲገቡ አልፈቀዱም እና አውሮፓን የእንግዳ ተቀባይ መብቱን ምንም ሲያጠብቁ ግዛታቸውን አቋርጠዋል። ለምሳሌ በ1875 በስዊዘርላንድ ቨርነር ሙዚንገር የሚመራው የግብጽ ጦር በአፋር አሸዋ ላይ አድፍጠውታል። አውሮፓውያን አለምን በቅኝ ግዛት ከመግዛታቸው በፊት የዓለም ሀገራት የረጅም ጊዜ ታሪክ ያላቸውና ተመሳሳይ ብሔርና ቋንቋ ያላቸው ታዋቂ ሀገራት ነበሩ። የአውሮፓውያኑን የመስፋፋት ፖሊሲ ተከትሎ ከመጣው ቅኝ ግዛት በኋላ ግን ብዙ አዳዲስ ሀገራት ተፈጠሩ። አንዳንድ ሀገራት ደግሞ ጠፉ። ትልቅ ስም ያላቸው ሀገራት ደግሞ ተከፋፍለው ትንሽ ሆኑ። ለምሳሌ ያህል ስሪላንካ፣ ባንግላዴሽ፣ ኔፓል እና ፓኪስታን ከህንድ ተገነጠሉ። በመካከለኛው ምስራቅ የነበሩ ኩርዲስታኖች የሀገርነት መብታቸው ተወስዶ በኢራን፣ በኢራቅ፣ በቱርክ እና በሶሪያ ተበትነው ሊኖሩ ተገደዱ። ኮሪያ ሰሜን ና ደቡብ ተብሎ ለሁለት ተከፈለ። ወጥ የሆነ ኢትዮጵያ የሚባል መንግስት ባይኖርም ከሰብ ሳራ በታች ያለው የአፍሪካ ህዝብ ኢትዮጵያ ይባል ነበር። ከቅኝ ግዛት በኋላ ተከፋፍሎ ትንንሽ ሀገር ሆነ። በአፍሪካ ቀንድ ያለው የአብሲኒያ ምድር ከቅኝ ግዛት በኋላ ተከፋፍሎ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሌ እና ሶማሌላንድ ሆነ። በዚህም ምክንያት የአፋር ህዝብ ወደ ኢትዮጵያ፣ ወደ ኤርትራ እና ወደ ጅቡቲ ሶስት ቦታ ተከፈለ። ይህ በዓለም ላይ የደረሰው የአውሮፓውያኑ የቀኝ ግዛት ተጽዕኖ የአፍራርን ህዝብ እጅጉን ጎድቶታል። ይህን የአፋርን ምድር ያለፉት ስልጣኔዎች እና መንግስታት በመቆጣጠራቸው የዓለም ሀያላን መሆን ችለው ነበር። ለምሳሌ የሳባ መንግስት ሀያል የሆነው ቀይ ባህርን እና ይህንን የአፋርን ምድር እንዲሁም ሰሜን ኢትዮጵያን፣ ኤርትራን እና የመንን በመቆጣጠሩ ነበር። የአክሱም መንግስትም ከሳባ ጋር ተመሳሳይ ነው የፑንት የዛግዌ የግብፅ የናባጣውያን የሂማሪያት እና የአዳል የኢትዮጵያ ክርስቲያን መንግስት የጎንደር እና የአውሳ ሱልጣኔት የሀያልነታቸው ምስጢር ይህ ምድር ነው ይህንን አካባቢ የበለጠ ተፈላጊ የሚያደርገው በጅቡቲ ና በኤርትራ አፋሮች እና በየመን የሚዋሰነው ባብ ኤል ማንዴብ ወሽመጥ ነው ወይም የውሃ መስመር ነው። ባብ ኤል ማንዴብ በአለማችን ወሳኝ ከሆኑት ሲውዝ ካናል እና ጊብራልታር ወሽመጥ የበለጠ አስፈላጊ ነው። ስለዚህም የዓለማችን ሀያል እና ሀያል ያልሆኑ ሀገራት ይህንን ቦታ መቆጣጠር ይፈልጋሉ። አረቦች ይህንን ቦታ ለመቆጣጠር ተጽዕኖ ያሳድራሉ የአፋር ህዝብ ላይ የምዕራባውያን የነዳጅ መተላለፊያ ስለሆነ ለደህንነታቸው ሲሉ ለባብ ኤል ማንዴብ መሰረታዊ ፍላጎት አላቸው። እስራኤላውያን ስትራቴጂካል ፍላጎት አላቸው፣ ናቫል ቤዝ፣ መቆጣጠሪያ ጣቢያ፣ እንዲሁም የኒውክሊየር ተረፈ ምርቷን ታከማቻለች፣ በተለይም የአፋር በሆኑት ዳህላክ እና ፋጥማ ደሴቶች። በቅርብ ደግሞ አለም አቀፉን ሽብር ለመከላከል ስትል አሜሪካ ፍላጎት አላት። በዚህም ዓለም አቀፍ ውጥረት ውስጥ ገብቷል። በአፍሪካ ቀንድ ያለው ይህ የአፋር ምድር ደረቅ፣ ሞቃት እና ገላጣማ የሆነው ይህ የአፋር ምድር በድንጋይና በአሸዋ በረሃ የተሞላ ነው። የጨው ሀይቅና የእሳተ ጎመራ ላቫ ምንጭ ያለበት የአፋር ምድር እንዴት ተፈላጊ ሆነ? ደናክል ዝቅተኛ ቦታ ከዓለማችን ሞቃታማ ቦታ ነው። በአካባቢው አንድ ለም መሬት ብቻ ነው ያለው፣ እርሱም በአዋሽ ወንዝ ዙሪያ ነው። የአፋር ምድር ጂኦፖለቲካዊ ሁኔታው በጣም የተጋነነ የስትራቴጂካዊ ጠቀሜታ አለው። ለኢትዮጵያ ህልውና ወሳኝ የሆኑት ከአዲስ አበባ አሰብ እና ጅቡቲ የሚወስዱት መንገዶች በአፋር ምድር ነው የሚያልፉት። የአፋር ባህር ዳርቻ የሆኑት ኤርትራና ጅቡቲ አፍሪካን እና የመካከለኛውን ምስራቅ የሚያገናኙ ድልድዮች ናቸው። እንዲሁም ለፋርስ ወሽመጥ የነዳጅ መስክ መግቢያ መንገድ በመሆኑ የአፋርን ምድር አለም አቀፋዊ ጠቀሜታ የበለጠ ያጎላል። ኢትዮጵያም ለዚህ ነው ከፕላኔታችን ጠቃሚ የሆነው ማንዴብ ወሽመጥ ቅርብ የሆነውን የአሰብን ወደብ የምትፈልገው። የምትፈልገው በጠቀሜታው ብቻ አይደለም በታሪክ የራሷ ስለነበርና የባህር በር አሁን ላይ ስለሌላትም ጭምር ነው የአሰብ ታሪክ የአሰብ ታሪክ የሚጀምረው ጣሊያናውያን በኤርትራ ላይ ቀኝ ግዛት ሲጀምሩ ነው። በ1869 ጣሊያን አሰብ በመርከብ የጉዞ ድርጅቷ በኩል ገዛች። ለመጀመሪያ በኤርትራ ራሷን የምታቆይበትን ቦታ ገኘች። ከዚህም በኋላ በ1882 አሰብ የጣሊያን ግዛት መሆኗ በግልጽ ታወጀ። መጀመሪያ ላይ አሰብን ሲያስተዳድሩ ጣሊያኖች ወደ ተለያዩ ቦታዎች ሲሄዱ እንደ ማረፊያ ወይም ትራንዚት እና በትልልቅ መርከቦች የድንጋይ ከሰል ትራንስፖርት ለማድረግ ነበር። ታላቋ ብሪታንያ አሰብን ባስተዳደረችበት ወቅት ደግሞ የተለያዩ ነገሮችን መውሰድና ለጎረቤት ሀገራት መሸጥ ጀመረች። አውሮፓውያኑ አሰብን የያዙት በዋናነት ለኢኮኖሚ ጥቅም አልነበረም። ነገር ግን ኢትዮጵያን በቀኝ ግዛት ለመያዝ እንደ ስትራቴጂክ ቦታ አድርገው ነበር። በአንጻራዊነት መጽዋ፣ ጅቡቲ እና ኤደን ከሚባሉት ከሶስት በአካባቢ ተወዳዳሪ ከሆኑ ወደቦች ይልቅ በቀይ ባህር የሚገኝና ለዋናው የንግድ መስመር ቅርብ ነው። በመጽዋ እና በአረብ ባህረ ሰላጤ መካከል ያለው የቀይ ባህር ስፋት 340 ኪሎ ሜትር ነው። ነገር ግን አሰብ ያለው የቀይ ባህር ስፋት ከ65 እስከ 80 ኪሎ ሜትር ነው። በአስፋልት መንገድ የአሰብ ወደብ የኢትዮጵያ የድንበር ከተማ ከሆነችው ቡሬ 71 ኪሎ ሜትር ይርቃል። ነገር ግን በግምት ቀጥታ መስመር ቢሰመር አሰብ ከኢትዮጵያ ድንበር የሚቀርበው ከ65 እስከ 68 ኪሎ ሜትር ይሆናል። ኢትዮጵያ በአለማችን ብዙ የህዝብ ቁጥር ኖሯት የባህር በር የሌላት ሀገር ናት። ከ1990 በፊት በዓለም ታሪክ ኤርትራ የሚባል ህዝብም መንግስትም አልነበረም። በ1991 በተደረገ በኤርትራውያን የነፃነት ጦርነት ኢትዮጵያ የባህር በር አልባ ሀገር ሆና ቀረች። ዘመናዊ የኢትዮጵያ መንግስት ከመጣ በኋላ ኤርትራ የኢትዮጵያ አካል ነበረች። የኢትዮጵያ ህዝብና የኤርትራ ህዝብ አንድ አይነት ቋንቋና ባህል ያላቸው ህዝቦች ናቸው። በመጀመሪያ የአሰብን ወደብ ኢትዮጵያ እንድትጠቀም ተስማምተው ነበር። ነገር ግን አራተኛው የጄኔቫ ኮንቬንሽን አንቀጽ 23 በመጣስ ኤርትራ በግንቦት 1998 ወደ ኢትዮጵያ የመጣውን እርዳታ ለራሷ አስቀረች። እርዳታው ለህጻናት፣ ለእናቶች እና ለተለያዩ ለሚያስፈልጋቸው ሰዎች የመጣ ነበር። ኤርትራ ወደ ኢትዮጵያ የሚገቡ ብዙ ካርጎ አስቀረች። ስለዚህም የኢትዮጵያ ደህንነት በሌሎች ሀገራት ፈቃደኝነት ላይ የተመሰረተ ነው። አሁን ኢትዮጵያ የሚያስፈልጋት ወደብ ብቻ ሳይሆን የባህር በር ጭምር ነው። ኢትዮጵያ የባህር በር ስለሌላት የተጎዳችው በኢኮኖሚ ብቻ ሳይሆን በፖለቲካም ጭምር ነው። ኢትዮጵያ የባህር በር ያስፈልጋታል። ነገር ግን እንዴት